የወርልድ ቴኳንዶ መርሆች። ሰላም ጤና ይስጥልኝ። እንዴት ናችሁ? አለን። እግዚአብሔር ይመስገን። እኔ ኮች ዳኒ ነኝ። አሁንም የቴኳንዶ ቲቶርን ይዘን መጥተናል። ይህንን እስቲ አብረን ዛሬ ዜላቸው የመጣሁት የቴኳንዶ ቲቶር፣ የወርልድ ቴኳንዶ መርሆች። ይህንን በደንብ የወርልድ ቴኳንዶ ባለሙያ በደንብ ማወቅ መቻል አለበት። ስፔሻሊ እዚህ ወርልድ ቴኳንዶ ውስጥ ተጽዕኖ ለመፍጠር ተጽዕኖ መፍጠር ብቻ ሳይሆን እንዲሁ ለመቆየት ከሚረዱን ወሳኝ ነጥቦች ውስጥ ወይም ደግሞ ወሳኝ የቴኳንዶ ቲቶሮች ውስጥ አንደኛው የወርልድ ቴኳንዶ መርሆችን በደንብ በደንብ ማወቅ መቻል አለብን። የወርልድ ቴኳንዶ አምስት አይነት መርሆች አሉት። እነሱ ምን ምንድን ናቸው? በእንግሊዘኛና በአማርኛ ፓወርፖይንትን አዘጋጅቻለሁ። እሷን ማየት ይቻላል። እሷንም ላይ ነው የምንነጋገረውና ፓወርፖይንትን እያነበብን ስለምንነጋገር ስለምንነጋገር ያን ያክል ከባድ አይሆንም። አምስት ናቸው የወርልድ ቴኳንዶ ቴኔትስ ወይም ደግሞ መርሆች። እነሱን መከተል ውጤታማ እንድንሆን ያደርገናል። ይህንን ተነጋግረናል። የመጀመሪያው ትህትና ወይም ደግሞ ጨዋነት ነው። አስተማሪዎችን፣ እኩዮችን እና ተፎካካሪዎችን ወይም ደግሞ አብረውን የሚወዳደሩት ማለት ነው ጨምሮ ሌሎችንም አክብሮትና ጨዋነትን፣ መልካም ምግባርን ማሳየት መቻል ይጠበቅብናል። ስፔሻሊ እዚ ወርልድ ቴኳንዶ ላይ ማለት ነው፣ ሰው አክባሪ መሆን መቻል አለብን። እድል የምንሰጥን መሆን መቻል አለብን። የምንገፋ መሆን መቻል የለብንም። ትሁት የሆነ ልብን ያስፈልጋል። ስፔሻሊ ለማርሻል አርት፣ በተለይ ደግሞ ለወርልድ ቴኳንዶ ፋሚሊ ማለት ነው። ሌላው ደግሞ በሁለተኝነት የምናየው ታማኝነት ነው። ይሄ ማለት ሐቀኛ መሆን ጠንካራ የሥነ ምግባር መርሆችን መደገፍና ማንም ሰው በማይመለከተን ጊዜ እንኳን ትክክል የሆነውን ማድረግ ነው። ይሄ ማለት ምን ማለት ነው? ታማኝ የምንሆነው ሰው ስላየን ሰው ስላየን ደግመን ደጋግመን ሰው ቢያየንም ባያየንም እውነታውንና ሐቁን ለየተመረኮዘ መሆን መቻል አለብን። የማናዳላ መሆን መቻል አለብን። ስፔሻሊ ወደ ወርልድ ቴኳንዶ ዳኝነት ስታስቡ እንደዚህ ተወዳዳሪዎች መረጣ ላይ እንደዚህ እንደዚህ አይነት ነገሮችን ስታስቡ የማናዳላ ሁሉንም በእኩል ዓይን የምናይ መሆን መቻል አለብን። ይሄንን ሲያሳይ ነው። ሌላው ጽናት ነው። በሶስተኛ ደረጃ የምናየው ጽናት ነው። ፈተናዎችን ለማሸነፍ ቁርጠኝነትና ጽናትን ማሳየትና ለማሻሻል መጣር ነው። ይሄ ማለት ምን ማለት ነው? እንደነገርኳችሁ ከዚህ በፊትም በአንድ የቴኳንዶን የምንችል የሚቻል ነገር ስላልሆነ ሁሌ ሁሌ መስራት ደግመን ደጋግመን መስራት መቻል አለብን። ስፔሻሊ አንድ ነገርን ለማምጣት በሆነ እዚህ በወርልድ ቴኳንዶም ሊሆን ይችላል፣ በህይወት ላይፍም ሊሆን ይችላል። በአንድ የሚቻል ነገር የለምና ጸንተን መስራት መቻል አለብን። ፈተናዎች በደንብ አሉ። ፈተናዎችን ለማለፍ የተዘጋጀን መሆን መቻል አለብን እና ይሄኛው ሶስተኛው የቴኳንዶ መርህ ነው። በአራተኛ ደረጃ ላይ የምናየው ራስን መግዛት መቻል አለብን። በሁሉም ሁኔታዎች ውስጥ በስሜቶች፣ በድርጊቶች እና በምላሾች ላይ ተግሳጽን መጠበቅ መቻል አለብን። ማለትም አስተማሪዎች፣ ሲኒሮቻችን የሚኑልን በደንብ መስማት መቻል አለብን። ምክንያቱም ከእነሱ ውጭ የምንሰራ ከሆነ ለጉዳት ራሳችንን እናጋልጣለን ማለት ነው። እነሱን እየሰማን የምንቀጥል ከሆነ ስሜትን ስሜታዊነት ሆነን የማንንቀሳቀስ ከሆነ ውጤታማ እንሆናለን ማለት ነው። በመጨረሻ የምናየው የማይበገር መንፈስ ነው። ይሄ ማለት የማይናወጥ ድፍረትና ጽናት ችግሮችንና መሰናክሎችን ቢያጋጥሙን ተስፋ አለመቁረጥ ነው ማለት ያጋጥመናል። ሁሌ አልጋ በአልጋ ስላልሆነ ለነዚህ ፈተናዎች ደግሞ ለማለፍ በደንብ የሚረዳን የማይበገር መንፈስ ሊኖረን ይገባል። በቃ አሁን አልሆነማ በኋላ ደግሞ አደርጓለሁ የሚል ሞራል ሊኖረን ይገባል። ሞራራችን በአንዴ ቅንጥስ ስብር የሚል መሆን መቻል የለበትም። እነዚህ መርሆች የቴኳንዶ ባለሙያውን በስልጠና ውስጥ ሆነ ከስልጠና ውጭ ያለውን ሰው አክባሪ ሥርዓታማና ጠንካራ ሰው እንዲሆን ያግዙታል። እነዚህ መርሆች ለቴኳንዶ ዶጃንግ ወይም ደግሞ ለቴኳንዶ ስፖርት ቤት ብቻ አይደለም ከቴኳንዶ ውጪም በደንብ የሚጠቅሙ የህይወት ትምህርት ናቸው እና የወርልድ ቴኳንዶ ፋሚሊ ይህንን በደንብ ሴቭ አርገን መጠቀም መቻል አለብን፣ ማወቅ መቻል አለብን፣ ማሳወቅም መቻል አለብን ብዬ አስባለሁ። እነዚህ አምስቱ የወርልድ ቴኳንዶ መርሆች ናቸው። ስላዳመጣችሁኝ በጣም አመሰግናለሁ። ሰላም እኔ ኮች ዳኒ ነኝ። አመሰግናለሁ።